ጠንቀቅ ብሎ ኪስን ጨበጥ አርጎ ካልተገባ በቃ፣ እንደዚህ መጣና ቆም ይልና ቀለጥ ለጥለጥ ለጥ አድርጎ ላጥ ነው። እና ከባድ ነው። እና የኛ ፍየሮች እነዚህ ናቸው። እና ይዘን እንደዚህ ገብተን እያማሰሉ ነው ገበያውን። ብዙም ገበያ የለም እስካሁን። ያው በነገራችን ላይ እነዚህ ፍየሎች የሌላ ሰው ናቸው። አሁን ፊት ለፊት ያያቸዋቸው ሁለቱ መቶ ሺህ ብር ነው የተሸጡት። 50 50 ማለት ነው እነዚህ። ይሄ ሻርማው እኛ ነው እኔ ነው ማለት ነው። እና እንደምታውን እንግዲህ ገበያ ውስጥ ነን። በደስ የሚል ቆይታ እያሳለፍን ነው ቤተሰቦች። እና መሸጡ አልተሳካም፣ እኛ መለስ እንላቸዋለሁ። አልተሳካልን እና አልሸጥንም። እንደምታውት በመንገድ ላይ የተመለስን ነው ፍየሎቻችንን ይዘን ወደ ቤታችን መልሰን። ይሄ አሻርማው ፍየል ያያችሁት ፍየል ሃያ ሁለት ምናምን አወጣ። ይሄኛውን ደሞ ያው ይሄኛውን አልጠየቁትም። ይሄ አሻርማው ሃያ ሁለት አውጥቶ ነበር። ያው አንሸጥን ብለን መለስ ነው። የተገዛበት ውድ ስለሆነ ያው ፉርሽ ጋር ምንም ስለሆነ የሚበሉት በጣም ከባድ ነው። እና ለዛ በጣም ከባድ ስለሆነብን መልሰን ነው አላችሁ አሉኝ እና እንደምታዩት ያው እየተመለስን ነው። ያው አልሆነም ለመሸጥም ማላው የማያወጣ ሆነብንና እና እንደ በህርክበት እግርህ በህርክበት ተመለስ እንደማለቱ ነው እና ደሞ እዚህ እንደምታዩት ድልድይ እየተሻገርን ነው። ከባድ ድልድይ እንደምታዩት ውሀ ነው። ድልድያችንን እየተሻገርን ነው። የሚገርም ድልድይ ያለን ቀጥ ይባላል ለምታቁት ሀይቆች ሊያውቁት ያውቁታል፣ የማታውቁት ቀጥ ይባላል ማለት ነው። እና እንደምታወት ያው እየሄድን ነው፣ መንገዳችንን ቀጥለናል። ፍየሎቻችንን ይዘን ደክሞ ብናል። ፍየሎቻችን ደግሞ በጣም ደክመዋል፣ አብቅተዋል ሲሄዱ። በቃ ይህኛው ኋላ ነጩ በቃ ራሱን ጥሏል፣ አብቅቷል። ጸሐም ስላለ በጣም ከባድ ነው። እንደምታወት በጣም ድክም ብሎታል። አሳዘነኝን ለራሱ ማለት ነው። በቃ አብቅቷል። እንጠል እንጠል እና እንደምታዩት ውሃ ቀጤ ነው የሚባል። ያምራል፣ ብታዩት ቦታው በጣም ነው የሚያምረው። ይሄ ደግሞ እንደምታዩት ይሄ ሰውዬ አሸዋ እያወጣ ነው። እና ቤት የሆነ ነበሩ ተሰንጥቆ ነበር ውስጡ እንዴት ነው አሸዋ ታመጣልን ነው ወይ ምናምን እያል ነው። ስንት ሳህያ ምንፈልጉት በአህያ ነው እያወጡ የሚሸጡት። ሶስት አህያ ነው ምናምን ተነራው፣ አይ ስድስት አህያ ካልሆነ ምናምን እያለ ዝምብል አንጣለን ምናምን ነውና እንደምታዩት ፍየሎቹ ስለተመለሱ መርፌ ልናስወጋ ይዘን እየሄድን ነው። እላቸዋለሁኝ እነዚህ ያው የባልቤት ሌላን ሰው ናቸው መሰለኝ። እና መርፌ ልናስወጋቸው እየሄድን ነው። እንደምታወት መርፌያችን አስወግተን እየተመለስን ነው። ያው ለማሳየት ለእናንተ አልሆነልንም። እንደምታወት ያው የእንስሳት እንትን እንደሆነ ያሳያለሁ። ዝጋ አስወግተን እየሄድን ነው ማለት ነው። እና እንደምታወት ያው ወደ ቤታችን እየደረስን ነው። እላቸዋለሁኝ ትንሽ ነው የቀረን ወደ ቤት ደረስ እና በጣም ከባድ ነበር የዛሬው ውሎ። ደሞ ሶፊን አስደንግጠና ነበር። ስለማልሰብኩ ተሰረቀ ምናምን በላት አስብየው እና እሱም ብሏት በጣም ድንግጣ ምናምን ያቻለው ከባድ ነበር

ት መልኩ አስደነገጥናት ማለት ነው። በጣም ደንግጣ ነበር፣ የምር በጣም በጣም ደንግጣ ነበር። ከዛ እንደምታወት ፍየሮቻችንን አሳሰርንና ያው የሚበሉት እነስታቸው ያው ጸሐይ ላይ እንዳይወጡ ምናምን ብላናለ ሐኪሟ እና ያው አሳስረን ወደ ውጭ ወጣን፣ እንደምታዋቸው እነሱ ምዝ ተሰባስበዋል። የነበረን ቆይታ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰብስክራይብ፣ ሼር እያደረጋቸው ለምታበረታትን በጣም እናመሰግናለን። አዲስ የሆናችሁ ሰብስክራይብ እያደረጋቸው ቤተሰብ ሆኖ በዚህ ቪዲዮ ፈታ ሸሙሄ ዲሀዎች ቤት ይበቃል። ኧረ ካልበቃም ይጨመራል እና በላ ዝም ብለን